የሐረር ከተማ የኮሪደር ልማትና አካባቢውን ለኑሮና ለቱሪዝም ምቹ የማድረግ እንቅስቃሴ ልምድ የሚወሰድበት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሐረር ያደረጉትን ጉብኝት አስመልክቶ ባጋሩት መልዕክት በከተማዋ እየተከናወኑ ያሉ ስራዎች እምቅ አቅምን ማወቅ፣ ማህበረሰብን ማስተባበርና የአመራር ቁርጠኝነት ሲደመሩ ለውጥ እንደሚመጣ ማሳያ መሆኑን ገልጸዋል። የትራንስፖርት እና ሎጂስቲክስ ሚኒስትሩ ዶክተር ዓለሙ ስሜ በተባበሩት መንግስታት የመንገድ ደህንነት ፈንድ የቦርድ አባል ሆነው ተሾሙ። ኢትዮጵያ ሀገራዊ የመንገድ ደህንነት ስትራቴጂን በመቅረጽና ዘርፉን በስርዓተ ትምህርት ውስጥ እንዲካተት ማድረጓ የመንገድ ደህንነትን ለማስፈን ያላትን ቁርጠኝነት ማሳያ መሆኑን ለሚኒስትሩ በተጻፈው የሹመት ደብዳቤ ላይ ተገልጿል። በኮሪደር ልማት ፕሮጀክት ስራዎች የተገነቡ ምቹ መንገዶች፣ እንዲሁም የተሻሻሉ የመንገድ ትስስር ስራዎች እንደ ሀገር የትራንስፖርት መሰረተ ልማት ቅንጅትን የሚያሳድጉ የሚያደርጉ መሆናቸውም በደብዳቤው ተጠቁሟል። የአዲስ አበባ ቀላል ባቡር አገልግሎት የዲጂታል ትኬት ሽያጭ ሊጀምር መሆኑን አስታወቀ። አገልግሎቱ ከፊታችን ሰኞ ጀምሮ በተመረጡ የትኬት መቁረጫ ጣቢያዎች በሙከራ ደረጃ እንደሚጀመር ገልጿል። የዲጂታል የትኬት ሽያጩ በዳግማዊ ምኒልክ፣ ጦር ኃይሎች፣ ሀያት ስታዲየም እና ቃሊቲ መስመሮች እንደሚጀምር የአገልግሎቱ ዋና ስራ አስፈጻሚ ዶክተር ብርሃን አበባው ገልጸዋል።